በጣም ደግሞ የሚደንቀው እነዚህን የሚያበረታቱ እነዚህ ደይሶች እነዚህን የሚያበረታቱ ላይክ ሼር የሚያደርጉ ኮሜንት የሚጽፉ፣ በጣም ደግሞ የሚገርመው አውቀው ዲን ዕውቀት እያላቸው እነሱን የሚያዩ ጊዜያቸው ሰውተው ባላቸው ክፍት ጊዜ ወይ ሚዲያ የሮጡ እነሱን የሚያዩ እነሱን የሚያደንቁ የሚያበረታቱ እነዚህ ናቸው። ወላሂ በዚህ ላይ ጥንቃቄ እናደርግ። ብዙ ወንድም እህቶቹ እየተሸወዱ ነው። በየሚዲያው እየገቡ የተለያዩ ሐራም የሆኑ ነገራቶችን እያበረታቱ ነው። ወላሂ ባናበረታታ፣ ላይክ ባናደርግ፣ ሼር ባናደርግላቸው፣ ሰብስክራይብ ባናደርግዋ ገብተን ማየታችን ለነሱ መርጋት ነው። ይጻፍላቸዋል። ቢስሚላህ

ወልፈራህ ክፍት ጊዜ ሆነዋል። እነዚህ ሁለት ጸጋዎች ኒዕማዎች መልእክተኛው አለይሂ ሰላቱ ሰላም ኒዕመታኒ ጸጋ ብለው ቆጠሯቸው። ምንና ምን? ጤንነትና ክፍት ጊዜ አላህ ሱብሓነሁ ወተዓላ ለአንተ የሰጠ ጸጋዎች ናቸው። እነዚህ ሁለት ነገራቶች አንድ ላይ ከተሰበሰቡልህ አላህ ሱብሓነሁ ወተዓላ ከጸጋዎች ሁሉ ትልልቅ የሆኑ ጸጋዎችን ሰጥቷል። ነገር ግን አላህ ፊት ትጠየቅባቸዋል። አላህ በሰጠህ ጤንነት አላህ ሱብሓነ ወተዓላ በሰጠህ ይህ አፍያ አላህ ሱብሓነ ወተዓላ በሰጠህ ይህ ክፍት ጊዜ ምን ሰራህ? የውመል ቂያማ ትጠየቃለህ። አላህ ፊት ሒሳብ ትደረጋለህ። ከአላህ ፊት ቆመህ እያንዳንዱን ትታሳሰባለህ። ዛሬ ግን በጣም በሚያሳዝን መልኩ፣ በጣም በሚያስፈራ መልኩ ሙስሊም ወጣት ወንድም እህቶች በአጠቃላይ ይህ ጤናቸው ይህ ጊዜያቸው ወጣትነታቸው የሚያሳልፉት በሐራም ነገር ነው። አላህን በማመጽ ነው። ላወሳችሁ የምፈልገው ስለ አንድ ጉዳይ ነው። ይህ በዘመናችን ከቅርብ ጊዜ ጀምሮ አንድ የመጣብን ነገር አለ፣ ቲክቶክ የሚባል ወጣቱን ሁሉ ያበላሸ ሌሎች ሚዲያዎች ላይ የሚሰሩ ግፎች፣ ማዕስያዎች፣ በደሎች አላህ ማመጾች ገና ሳይበቃ ሌላ ተጨመረ። በጣም ያሳዝነው ግን አብዛኛው የሙስሊም ወጣት እዛ ላይ ተጠምዶ እስልምናን ሲያሰድብ ሰዎችን በወንጀል ላይ ሲገፋፋ ይታያሉ አላህ ያዘነላቸው ካልሆነ በስተቀር

ዛሬ የሆነ ካፊር ከጨፈረ ነገ ያን ነው የሚጨፈሩት። የሆነ ፀጉር አቆራረት ከተቆረጠ ነገ ያን ኮፒ ነው የሚያደርጉት። የሆነ አለባበስ ፋሽን ብሎ ከወጣ ቅድሚያ የሚለብሱት እነሱ ይሆናሉ። ምን የሚቀራቸው የሚተዉት ነገር የለም። ምን አለ በኸይር ነገር በተከተሏቸው፣ በቴክኖሎጂ በስልጣኔ፣ በጥሩጥሩ ነገር በተከተሏቸው። እነሱ በማዕስያ በማዕስያ በወንጀል ይከተሏቸዋል

ቁርአን ሐዲስ ችላ ብለን የነሱ ጭራ የነሱ ተከታይ እንድንሆን እያደረጉን ነው። ደሞም እየተሳካላቸው ነው። ባላዋቂ የሆኑ ወጣት ሙስሊም ወንድሞችን ይዘው በአጠቃላይ በዚህ መንገድ ነው እስልምናን በአሁን ሰዓት ላይ እያጠቁ ያሉት። ወላሂ እስልምና ምንጊዜም የበላይ ነው፣ መቼም አይጎዳም። ነገር ግን የመጀመሪያ ተጎጂዎቹ እና ባጠቃላይ እንዲህ ነው ቆልፎ የያዙን። ባገኙት አጋጣሚ ሁሉ እስልምናን መውጋት ነው የሚፈልጉት፣ እስልምናን ማጥፋት ነው የሚፈልጉት፣ እስልምናን ማነወር ነው የሚፈልጉት። ቁርአን ያቃጠሉ፣ መስጂድ ያፈረሱ፣ ሙስሊሞችን እየገደሉ ዑለሞችን ያሰቃዩ፣ ይሄ ያደርጋሉ ከተመቻቸው። ካልተመቻቸውስ ከዛ ያመለጠውስ በተለያየ መንገድ በስልጣኔ በአንድነት አብሮ በመቻቻል በመኖር በሚል እሳቤ በዘመናዊነት በስልጣኔ ሰበብ እንድሰብስበው ይዘውታል። እስልምናን ምናልባት ቀጥታ መውጋት ላይችሉ ይችሉ ይሆናል። ሙሉ በሙሉ ማጥፋት አይችሉም። እስልምናን ቀጥታ መጋፈጥም አይችሉም። ነገር ግን ትልቁ ዓላማችን ምንድን ነው? ወጣቱን ማሽመድመድ ወጣቱ ከዲኑ ማራቅ ነው። ትልቁ ዓላማቸው ወጣቱ ከቁራን እንዲርቅ፣ መስጂድ እንዳይገባ፣ ሰላቱ በትክክል እንዳይሰግድ፣ ሱናን እንዳይከተል፣ ከሱናን እንዲርቅ፣ ከዲኑ እንዲበረግግ፣ ይሄ ነው የሚፈልጉት። አንተ ካፊሮች ዘንድ ዲን አጥብቀ ምትይዝ ከሆነ ሱና የምትይዝ ከሆነ ምንም ባታደርጋቸው አንተ ጠላታቸው ነው፣ አይቀርብህ። ነገር ግን እነሱን ከመሰልክስ ሰላትህን ከተውክ እንደ እነሱ ከጨፈርክ እንደ እነሱ እንደፈለክ ዝሙት ምሳር ኸምር የምጠጣ ከሆነ ወዳጃቸው ነ ቅርብ ወዳጃቸው ነ ጓደኛቸው ነ። ከዛ ውጭ ግን አይፈልጉም፣ በጭራሽ አይፈልጉም። በጭራሽ سبحان الله العظيم የሚታየው ነገር سبحان الله ሴቶች ወጥተው ዛጋ ይጨፍራሉ በሚዲያ እኛ ካፊሮች ቢያደርጉት እኮ አንድ ነበር። አዒሻ ዘይነብ እሚል ስም ይዘው በአረቡ ዓለም ላይ ደግሞ ያሉት ሂጃባቸው ለብሰው ኒቃባቸው ለብሰው ራቆታቸው እየወጡ ነው። የሂጃብ የኒቃብ የሱና ክብር እያስደፈሩ ነው። በሀገራችንም ደረጃ የሙስሊም ስም ይዛ ንፋስ ሚፈታው የሆነ ትንሽ የሻርብ ጠምጠማ ሙስሊምነቷን ሙስሊም ሆኗን ያሳወቀች በዚሁ ነገር ላይ ትሳተፋለች። መታ አደባባይ ትጨፍራለች። ላኢላሃ ኢለላህ። የነዚህ ሰዎች በቲክቶክም ይሁን በየትኛው መንገድ የሚጨፍሩ ሰዎች ናይት ክለብ ላይ ከሚጨፍሩ ካፊሮች ነሣራዎች ምንድን ነው ልዩነታቸው? በዚህ ስራ ላይ ነው ማለት በዚህ ስራ ላይ ሙስሊም ሆና በየቲክቶክ በየአደባባይ ወጣ አደባባይ ወጣ ምትጨፍር በየአደባባይ ሆና እንደፈለገ የምትሆን ሴት ልጅ በየናይት ክለቡ ከምትጨፈረው ክርስቲያኗ ሴት ጋር ምንድነው ልዩነታቸው? ልዩነትም ከተባለ ምንድነው? ያችኛዋ በናይት ክለብ የምትጨፈረዋ በገንዘብ ነው ያለ ገንዘብ የለም። እችኛዋ ደግሞ ለህብረተሰቡ በነፃ እዩኝ ብላለች። እነዛ ያለ ገንዘብ አያዩዋቸውም አይጨፈሩላቸውም። እነዚህ ግን በነፃ ብቻ እንዴት ገብተህ እንድታገኛቸው ነው ያደረጉት። ልዩነቱ ይሄ ነው፣ ሌላ ነገር የለም። በዚህ አይነት ሁኔታ እየተካሄደ ነው ያለው። ላኢላሀ ኢላላህ እንዴት ይዋጣል? እንዴትስ አይምሮ ይቀበለዋል? እንዴትስ ይሄ ነገር ሙስሊም ሆኖ ሙስሊም ሆና። በጣም ደግሞ የሚገርመው በጣም ደግሞ የሚደንቀው እነዚህን የሚያበረታቱ እነዚህ ደይሶች፣ እነዚህን የሚያበረታቱ ላይክ ሼር የሚያደርጉ ኮመንት የሚጽፉ። በጣም ደግሞ የሚገርመው አውቀው ዲን እውቀት እያላቸው እነሱን የሚያዩ ጊዜያቸው ሰውተው ባላቸው ክፍት ጊዜ ወይ ሚዲያ እየሮጡ እነሱን የሚያዩ እነሱን የሚያደንቁ የሚያበረታቱ እነዚህ ናቸው። ወላሂ በዚህ ላይ ጥንቃቄ እናደርግ። ብዙ ወንድም እህቶቹ የተሸወዱ ነው። በየሚዲያው የገቡ የተለያዩ ሐራም የሆኑ ነገራቶችን እያበረታቱ ነው። ወላሂ ባናበረታታ ላይክ ባናደርግ ሼር ባናደርግላቸው ሰብስክራይብ ባናደርጉ ገብተን ማየታችን ለነሱ መርጋት ነው፣ ይጻፍላቸዋል። ስንት ሰው አየ በሚል ይከፈላቸዋል። ለነሱ እነሱን እየረዳን ነው። ተጀሱስ ያለበት ፕራንክ ምናምን የሚባሉ ነገራቶች አሉ። ሆም ተብሎ ሰዎችን ከዲናቸው ለማዘጋጀት ለማዘናጋት ለማስወጣት የተደረው የሚደረጉ ነገራቶች አሉ። ቁጭ ብላ ያንን ፕራንክ ታያለች። ያ ያል ጊዜውን በዚህ ይገላል። ቀን ቁርአን አልቀራ፣ ኪታብ አልቀራ፣ ሐዲት አልቀራ። ሰዓት ጠብቆ አኽባር ዜና የካፊሮችን ወሬም ይሰማል። በቃ ሀያ አራት ሰዓት ጊዜው ሰቶ ወላሂ ነገር ትጠይቃላችሁ አላህ ፊት በማይረባ በዚህ ነገር ላይ እነሱስ ቢዝነሳቸው እየሰሩ ነው ርዕስ ይሰጡታል ያልሆነ ርዕስ አንተን የሚጓጓ ሚስብ ርዕስ ይሰጡታል አንተ ግን ሞኙ ጅሉ ገብተህ ጊዜህን ገለህ ገንዘብህን አባክነህ ዛሬ ምናልባት ብዙዎቻችን የአረብ ዋይፋይ ስለሆነ አላህ ፊት መንጠየቅ መስሎናል አላህ ፊት ይሄ ነገር ነፃ የሚያወጣን መስሎናል ዋላህ እያንዳንዱ እንጠየቅበታለን፣ በዋይፋዩም፣ በጊዜያችንም እነዚህ ሰዎች በማበረታታችንም የእነሱን ብልግና፣ የእነሱን ውሸት፣ የእነሱን ቅጥፈት፣ የእነሱን እብሪት በማየታችን በመደገፋችን አላህ ፊት እንጠየቃለን። ብዙዎቻችን ዛሬ ላይ ይህ ሚዲያ ፊትና ሆናል፣ ሆኖብን ፊትና ፊትና ጊዜያችንን በላብን። እንዴት ቁርአን ይግባን? እንዴት ሀዲስ ይግባን? ትንሽ እንኳን ይቀራል የተባለው ማይሻል ሆነ። ጊዜው በዛ ይገላል። ሁለት ነገራቶች እንዴት ቀልባችን ላይ ይቀበል? ሙሉ በሙሉ ማይቀራው ይበልጣል። ከፊሉ ደሞ አስር ደቂቃ ይቀራል፣ ወይ አስር ደቂቃ ይሆነ ሰዓቱን እንደምን ማጣቦ ወደዛ ይሄዳል። ቁርአን ሲቀር እንቅልፉ ይመጣል። ኪታብ ሲቀር አይችልም፣ ትንሽ አት መስጊድ ቁጭ ማለት ይከብደዋል። 24 ሰዓት ግን ፊልም ሲያይ የቲክቶክ የዩቱብ ቪዲዮችን ሲያይ ውሸት ሲሰማ አይሰለቸውም። ጊዜው ከመቼው ሄደ ይላል። ሰላሳ ደቂቃ መስጠት ግን አግዞት ምንድን ነው ይላል፣ ይንቁነጠነጣል። ሀያ ደቂቃ ቁጭ ብሎ መቅራት አይችልም፣ እንቅልፍ ይጥለዋል። ኪታብ ሲይዝ ማለት ነው። እንዴት ቀልቡ ይቀበል? ሀቅ እንዴት ይያዝ? ዲኑ እንዴት ይረዳ? ወላሂ አደከሙን በዲናችን አስወጡን። እነዚህ ሰዎች ግን የነቃን አይደለም እኛ ዛሬም እዛው ነ ያለ ነው

የውም አልቅያማ ነዳማ ሆኖብን፣ የውም አልቅያማ ሰዎች በጊዜያቸው ተጠቅመው ሰርተው ቀርተው ተምረው ትልቅ ቦታ ደርሰው ጀነትን ሲወርሱ እኛ ጊዜያችን አባክነን ጊዜያችን በሐራም ነገር አውለን አጅነቢ እያየን ወንዱ ሴቱ ላይ እያፈጠጠች፣ በዜና በምናምን ሰበብ ሴቱ ደግሞ ወንዱ ደግሞ በሴት እያፈጠጠ ወላሂ እንጠየቃለን። አላፊት ሴት ማየት ያኔ በዩቱብ ስለሆነ በቲክቶክ ስለሆነ ይቻላል የሚል ህግ የለም። የትም ቢሆን አይቻልም። አጅነቢ አይታይም። ምናልባት በአካል ኒካብ ስለለበስሽ፣ በዩትዩብ በእንትን እንደፈለግሽ ሴትን ወንድን እንደፈለግሽ ማየት ይቻላል የሚል ህግ የለም። ትጠይቀለሽ አላህ ፊት። አላህን ልንፈራ ይገባል ሁላችንም። ራቆታቸው የሚቀርቡ ሰዎች የእነሱ የዩቱብ የምናምን የፌስቡክ ቻናል ግሩብ

ይህንን ነገር ይጸየፋል። እንኳን ሊያደርገው ይቅርና ዲን ያለው ሰው ይህን አያደርግም። ሙስሊም ከእንዲህ ነገር የጸዳ ነው። እንደዚህ ያ ነገራቱ አይደረግም። ጥንቃቄ እናደርግ። እነዚህ ሚዲያዎች የሚጠቅሙትን እንጠቀም፣ እንቅራባቸው፣ መልካም እንስራባቸው፣ ዒልም እናሰራጭባቸው፣ መልካም እንስራባቸው። ከዛው ውጭ ግን ጊዜያችን አንግደልባቸው። እንደው ሌላው ቢቀር እሱን እንተወው። ወደ ርዕሴ ስመለስ ይህ ቲክቶክ ላይ የሚደረጉ ነገራቶች በአሁን ሰዓት ላይ በጣም አሳሳቢ እየሆኑ ነው። ሙስሊም እህቶች በአጠቃላይ ከዲናቸው ጠቅልለው እንዲወጡ እያደረጓቸው ነው። በአጠቃላይ ወጣት ዕድሜያቸው ገና ለጋ አበባ የሆኑ ልጆች ምን እያደረጉ ነው? በዚህ አካላቸው ገልጠው ለአጅነቢ ለዓለም ሕዝብ እያሳዩ ነው። ለዓለም በሽተኞች ወላህ፣ እነዚህ ፈረንጆች እነዚህ ምዕራባውያኖች ምዕራባውያኖች ሌላ ነገር እነዚህ ነገራቶች ሲያመጡ መጀመሪያ ለሴት ልጅ ክብር የሰጡ ይመስል የሴት ልጅ መብት መብት መብት መብት አሉና ሴት ልጅን እንድትወጣ አደረጓት። በየቢሮ ትስራ መብቷ ነው እንዳፈለገች ምን ትችላለች አሏት። እችም ደግሞ ምስኪና እውነት መብቷ መሰላት አብራ ከወንዶች ጋር መጋፋት፣ ባጭር ልብስ አብራ ከነሱ ጋር መቆም ጀመረች። አብራ ከነሱ ጋር መሰለፍ ጀመረች። እነሱስ አላማቸው ሌላ ነው። በየትኛውም ባገኙት መንገድ ዝሙት መስራት ነው። ካገኙ በአካል ቀጥታ ዝሙቱ ከተመቻቸው ይሰራሉ። ካልተመቻቸው በአይናቸው በእጃቸው እንደፈለጉ ዝሙት ይሰሩባታል። ያም አልተመቻቸው በአካል ሊያገኙት ያገኙት ያልቻሉት ውስጥ ቤቷ መቀመጥ የለባት እና በሚዲያ ትውጣን ያታል። ለምን ታመልጠናለች? በሚዲያ በአካል ባላገኝ ካላገኘን በአካል በሷ ላይ ዝሙት መስራት ካልቻለን ሚዲያ ላይ ልናገኛት ይገባል። ስለዚህ እድሎችን እናመቻቸው ያኛው ቲክቶክ ይከፍታል፣ ይሄኛው እንትን ይከፍታል፣ ይሄኛው እንትን ይከፍታል። ከላስ ለሴቶች መንገዱ ክፍት አደረጉላቸው። ከዛ በኋላ እንደፈለጉ በሴቶች መጫወት ጀመሩ። እንደፈለጉ ለሴት ልጅ ክብር ተነሳች። ላ ሐውለ ወላ ቁወተ ኢላ ቢላህ። እነዚህ ሰዎች ወላሂ ሐቂቃ አንዳንዴ ለእስልምናችን ምን ያክል ጠንቅ እንደምንሆን እናስብ። ዛሬ እቺ ሴት ይሄ ወንድ ማሐመድ አሕመድ ወጥቶ ይህን ሲያደርግ አይሻ ከዲጃ ወጥታ ይህን ስታደርግ ካፊሮች ምንድን ነው የሚረዱት? ምንድን ነው የሚረዱት? ምኑን አውቆ ነው አሁን የእስልምናና የክርስትና ልዩነት እዚህ ጋር ምኑ ነው ልዩነቱ ብሎ ያስባል። ማሐመድ ከጠጣ፣ ማሐመድ ካጭበረበረ፣ ማሐመድ ከሰረቀ፣ አሕመድ ከዘረፈ፣ አሕመድ ቲክቶክ ላይ ወጥቶ ከጨፈረ፣ አይሻ ኒቃቧ ጥላ ፀጉሯን ያሳየች ጠባብ ልብስ ለብሳ እንደ ሴቶቹ ተኳኩላ ሚዲያ ላይ ከቀረበች፣ ተራው ክርስቲያን ምን ብሎ ይሰብ? አሁን በሙስሊሙና በክርስቲያን መካከል የት ጋ ነው ብሎ ይበል? ወላሂ እነዚህ ሰዎች ምን አክል ሰዎችን ቀጥተኛ መንገድ እንዳይገቡ በር እንደሚዘጉ እዩ። ወላሂ እስልምናን እንዳይረዱ ነው ያደረጓቸው። እኔ ሰዎች እራሳቸው ብቻ አይደለም የጠፉት። አንደኛ እነዚህ ሴቶች በአሁን ሰዓት ላይ ይሄ ሚያ ተሰራጭቷል። ሁሉም ሰው ህፃን እጅ ስልክ ገብቷል። ከዛ በኋላ እቺን ስታያት ሙስሊም መስል እንትን ትላታች። እቺን በህፃነቷ የምትመኘው ምንድነው? ነገ እንደሷ አራቆቷ መሆን ነው፣ እንደሷ መኳኳል ነው፣ እንደሷ ሚዲያ ላይ ወታ ሰዎችን ላይ ታዋቂ መሆን ነው የምትፈልገው። ምክንያቱም ትንሿ ከዲጃ ትልቋ ከዲጃ እንደዛ ስታረግ ስላየች ነገ የምትመኘው እሷን ነው። ትንሿ ፋጢማ ገና በህፃነቷ ትልቋ ፋጢማ ያቺ ስደንስ ያየቻ ስለሆነ እንደሷ ደንሳ መሸለም ነው የምትፈልገው እንጂ ቀርታ ዲናን አውቃ ሒጃባን ምናምን አይደለም የምትመኘው፣ የሷን ነው የምታየው። ትንሹ አህመድ ለጋ አህመድ ትልቁ አህመድ ሲጨፍርለት ሲዋሽለት ፕራንክ ሲሰራለት ስላየ እድሜው ሲያድግ ልክ እንደሱ መዋሸት እንደሱ አጭበርብሮ እንደሱ ከረባት ለብሶ እንትኑ ተጣብቆ ሚዲያ ላይ ቀርቦ ጸጉሩ እንደዛው ተቆርጦ መቀመጥ ነው የሚፈልገው። ለእነዚህም ለታናናሽ ለሙስሊሞቻቸው ጠንቅ ሆነዋል። ለሌላኛው ውስጥ ካፊር ውስጥ እንዴት አድርጎ ስልምናን ይረዳ በእንዳይ ሁኔታ ሀቅ ነው የሚፈልጉ ካፊሮች በምን አይነት መልኩ ነገሩ ይባስ ተብሎ ተገለበጠና ዲኗን አጥብቃ የምትይዝ ኒቃቧን የምትለብስ ወንዶችን ማትጨብጥ እቤቷን የምትቀመጥ ቁርኣን የምትቀራዋ ሐዲስ የምትቀራዋ እሷ አጥባቂ ስልጣኔ የማታውቅ ወደ ኋላ ቀሪ አክራሪ ተባለች። ያችኛዋስ የገባት አዎ ለእነሱ የገባት ናት። እሷና ትክክለኛ ሙስሊም ተባለች። የዚህኛው ደግሞ አሕመድ ማሻአላህ ተባለ። ያኛው ደግሞ በስነ ስርዓት ሸሪያው የሚጠብቅ ሱናው የሚጠብቅ ጺሙን የሚያሳድግ እንደ ከሴቶች ጋር አላደርግም ይሄ ነገር የሚል ጠዋት ማታ መስጊድ የሚመላለሰው አጥባቂ የተባለ ነገሩ ተገለበጠ። አይታችኋል? ክርስቲያኖች ራሱ ነገሩን ተገለበጡባቸው። ከዛ በኋላ እነዚህ ሱና ላይ ያጠበቁ ወንድሞች ሲያዩ ክርስቲያኖቹ ራሱ እነዚህ የተሳሳቱ ናቸው ይላሉ። እነዚህ ዋህቢዎች ናቸው ይላሉ። እነዛ ደግሞ የሚጸፍሩት የሚደንሱት፣ እንደፈንም ከነሱ ጋር እንደፈለጉ የሚሆን ሲያዩ ትክክለኛ ሙስሊም ይሄ ነው ይላሉ። ምክንያቱም ያሳዩዋቸው። ግን እነሱ ቢጠነክሩስ ሱናን ቢይዙ ቀጥ ቢሉስ ለካ እስልምና እንዲህ ነው ይረዱ ነበር። ስለዚህ እነዚህ ሰዎች በታናናሾቻቸውም ለሌላም ከእስልምና ውጭ ላለውም ጠንቅ ነው የሆኑት፣ መንገድ ነው የዘጉት። አስ አላህ ሰላመተ ወል አፊያ። ወንዶች ከሴቶች የማይሻሉ ሆነው አይምሮ በሚጸየፈው ሁኔታ የሚሰሩ ነገሮች ያስጠላሉ። እኛ ግን ጥንቃቄ ልናደርግ የሚገባው ነገር ለእነዚህ ሰዎች

ቆም ብለን እናስብ። ምን ላይ ነው ያለሁት? እኔ ከሚዲያ አንጻር እስቲ ምን እየሰራሁ ነው ያለሁት? እስልምናን እየጠቀምኩ እየጎዳሁ? ሱናን ያበረታታሁ እየደገፍኩ፣ የበላይ እያደረግኩ ወይስ ሱናን እየገደልኩ? ስልኬስ ምንድን ነው ያደረኩበት ያለው? እስቲ ሚዲያዎች ላይ ምንድን ነው የምሰራው? ምንድን ነው ያደረኩ ያለሁት? ኸይድ ወይስ መጥፎ ነገር? እየጎዳሁን ወይስ እየጠቀምኩ እየተጠቀምኩ ነው እየተጎዳሁ? ቆም ብለን እናስብ። ያለ በለዛ ሸጧን ልባችን አወሮት በእነዚህ ነገራቶች ላይ ያኒ አድርጎን፣ ጊዜያችን አንግደል፣ ጊዜያችን አንግደል። ሁላችንም እናቆም፣ ዲናችን እንማር። ሁሉ ነገር ያለው በዲናችን ነው። ይሄ አኽባር ዜና ሰበሩም አልተሰበረውም ምንም ነገር አይጠቅምንም። ወላሂ ወሬ ነው። እነሱ ያ ነገር ሁሌ በየቀኑ ሲለቁልን አንተ ልብህ ወደ ላ ሐውለ ወላ ቁወተ። አንዳንዱ ይረበሻል። ምን በቃ በሰማው ነገር ዝም ብሎ ምንድን ነው እከሌ እንዲያለ ያኛ ቦታ እንዲተባል እከሌ ሞተ፣ እከሌ ተነሳ፣ እከሌ እንዲሆነ ልቡ ጭንቅ ለዲኑ ማይጨነቁ አክል ያን ያስጨንቀዋል። ምን አይ እዚህ ውስጥ ምን ከተታቸው? ዱዓ አድርጉ ለሀገራችሁ፣ ለቤተሰባቸው አስፈላጊ ነው፣ ከደውላችሁ ጠይቁ። ከዛው ውጭ ግን በማይረባ በተልካሻ ምክንያት ጊዜያችሁን አትግደሉ። በዜና በፕራንኩ በሚያስደስቱ በሚያስቁ እያላችሁ ጊዜያችሁን አትግደሉ። አላህ ፊት ስለምትጠየቁበት መልካም ስሩበት፣ ተማሩበት፣ ቀሩበት፣ አስተምሩበት፣ መልካም ነገር ጻፉበት። ጊዜ የለም የሚገደል ጊዜ። ትርፍ ጊዜ ስታገኝ አንተ ሮጠህ ሚዲያ ውስጥ አትግባ። አንተ ትርፍ ጊዜ ሲያገኝ እየሮጠ ወዴት ወደዚያ ይገባል? ላ እንደዛ አታድርግ። ቆመ ብለህ አስብ። ሙስሊም እያንዳንዱ ሰዓቱ የተተመነ ነው። ተምነህ ፕሮግራም አውጣ፣ ተጓዝ። የሚጠቅምህን ብቻ አድርግ፣ የሚጎራህን ራቅ። ዱኒያ አኼራህ የሚያበላሽብህን ነገር ሁሉ ተው። ሚዲያ ደግሞ በስርዓቱ አድርግ፣ ፕሮግራም አውጣ። እነዚህ ማይጠቅሙን ትተው የሚጠቅምህን ግሩፖች፣ የሱና ዕለሞች፣ የሱና ቅራት ያለበት ቦታ ግባ፣ ቅራት ተማር። ባለ ጊዜ አስተምር ካለህ ጊዜ። ከዛ ውጪ ግን እረፍት። ሌላው ቢቀር ዱኒያ ነገር አድርግ እስኪ፣ ወይ ዱኒያ የሚጠቅምህ ነገር አድርግ። እዛ ውስጥ ገብተህ ጊዜ ከምትገልና ነገ አላህ ፊት የምትጠይቅበት ነገር ከምታከማች ወንጀል ከምትሰበስብ፣ ሁላችንም አላህ ሱብሓነሁ ወተዓላ በሰማነው ምንጠቀም ያደርገን። ሀ ላ ነቢይና ሙሐመድን ወዓላ አሊሂ ወሷህቢሂ አጅመዒን።